ሰላም ጤና ይስጥልኝ። ዛሬ የወጥ ማቁላያ አዘገጃጀትን ሰራለሁኝ። በድሮ ጊዜ የወጥ ማቁላያ ከአብሽና ከቀይ ሽንኩርት ተደልዞ አንድ ላይ ይደለዝ እና ይዘጋጃል። ከዛ በኋላ ዘይትና ሽንኩርት፣ ዘይትና በርበሬ ከመግባቱ በፊት የወጥ ማቁላያ ተብሎ ወጡ እየታሸ ሽንኩርቱ እየታሸ ይሰራበታል። የወጥ ማቁላያውን ለማዘጋጀት ቀይ ሽንኩርትና አብሽ ያስፈልገናል። ቀይ ሽንኩርት ተልጦ ቅርፊቱም ሆነ ከውስጥ ያለው ከደረቀ በኋላ በምጣድ ታምሶ፣ ይሄ ደግሞ የምታዩት አብሹ እንደዚሁ በምጣድ ታምሾ ታምሶ አንድ ላይ ይደለዝና ከደረቀ በኋላ ዱቄቱ ለወጥ ማቁላያነት እናቶቻችን ይጠቀሙበታል። ዛሬ እኔ የማዘጋጀው የወጥ ማቁላያ አሁን የነገርኳችሁን አይነት ነው። እሱን ለማዘጋጀት እዚህ ጋር ቀይ ሽንኩርት አዘጋጀቻለሁኝ። እዚህ ጋር ደግሞ አብሽ አለኝ። አብሹን አንዱ ኩባያ ሳፍራለሁኝ አንድ ኩባያ አብሽ፣ አንድ ኩባያ አብሽ ይበቃኛል። ይህንን አንድ ኩባያ አብሽ መታጠብ አለበት፣ ከመቆላቱ በፊት መታጠብ አለበት። ለመታጠብ ደግሞ መዘፍዘፍ አለበት። ዘፈዝፈዋለሁ። አብሹ ከተዘፈዘፈ በኋላ ሽንኩርቱን ልጬ ከትፍና በኦቨን አደርቀዋለሁኝ። ቀይ ሽንኩርት እንደ ነጭ ሽንኩርት አያስቸግርም። በጣም በቀላሉ በጣም በቀላሉ ይደርቃል። ይሄንን የሚያክል አብሽ አለኝ። አንድ ኩባያ አብሽ በቂ ነው። ይሄንን አብሽ ዘፍዝፌ አቆየዋለሁኝ። እንዲርስ ነው፣ ለማጠብ እንዲመቸኝ፣ እንዲርስ ነው። እንደምታዩት አብሹ ንጹህ ቢሆንም ሲርስ ከውስጡ አረንጓዴ የሆነ ነገር ይወጣዋል። ስለዚህ ከአራት እስከ ስድስት ሰዓት ወይም እስከ ስምንት ሰዓት ድረስ መዘፍዘፍ አለበት። ከተዘፈዘፈ በኋላ ከላይ የሚጠላውን ውሃ ደፍተን አበሹን ቀይ እስከሚሆን ድረስ እንቆላዋለን። ማረር የለበትም፣ ጥሬም መሆን የለበትም፣ ግን ቀይ መሆን አለበት ማለት ነው። አሁን ሽንኩርቱን እልጣለሁ። ሽንኩርቱን ልጭ ጥቤ አዘጋጅቻለሁ። አሁን በስሱ እንደዚህ ከተፌ ማስፋት ነው። እንደዚህ ካደረግን በኋላ ይህንን እንደዚህ መለያየት ነው፣ መፈነካከት አለብን። እንደዚህ በቀጫጭኑ እንደዚህ ስንዘርረው ኦቨን ውስጥ ስንከታው እንዲመቸን እንደዚህ ዝርር እናደርጓለን። ከዛ በቃ ኦቨን ውስጥ ለመክተት ነው። እንደዚህ ከሆነ በኋላ ማንኛውም አይነት ሽንኩርት ይሆናል በፈለግ ነው አይነት ነገር መጠቀም እንችላለን። ግን እንደዚህ መፈነካከትና መሳሳት መቻል አለበት። ካልሳሳለን እንደዚህ ካልተፈነካከተ አይደርግልንም ማለት ነው። ፀሐይ ላይ ማድረቅ ይቻላል። እንደውም ፀሐይ ላይ ማድረቅ ጥሩ ነው። ንፋስ ያለበት ቦታ ላይ ማለት ነው። ከዛ በኋላ በዚህ መልኩ አድርጌ ኦቨን ውስጥ ጨምረዋለሁ ወይ ማለት ነው። አሁን እንዲዳር ቆበን አባን ውስጥ አስገብተዋለሁኝ። 160 ላይ አድርጌ 160 ላይ አድርጌ ዋለሁኝ ለአንድ ለግማሽ ሰዓት ብቻ ነው ማቆየው እዚህ ውስጥ ምክንያቱም ከዛ ውስጥ ከወጣ በኋላ መዘረር አለበት። አሁን ከ30 ደቂቃ በኋላ ይሄንን ይመስላል። አወጣዋለሁ አሁን እናወጣና እናየዋለን። ያው እንደዚህ ሆኖ ደርቆ ያው እንደዚህ ሆኖ ደርቋል። ይሄን ይመስላል ቆንጆ ሆኖ ነው የደረቀው። ምንም አይልም። አሁን ለተወሰነ ሰዓት አቆየዋለሁኝ። ምን ያህል ጊዜ አቆየዋለሁ መሰላችሁ? ከአራት እስከ ስድስት ሰዓት አቆየዋለሁኝ፣ ለመፈጨት እንዲመች ማለት ነው ሽንኩርቱ መጠጥ እስከሚል ድረስ ከኦቨን ሲወጣ በጣም ስለሚያልበው መጠጥ እስከሚል ድረስ ዘረለዋለሁ፣ ነፋስ ላይ። አብሹን አጥቤ ይቆላለሁኝ። አብሹን የዘፈዘፍኩት ለማጠብ እንዲመቸኝ ነው። እንደምታዩ እንደዚህ ይርሷል። ሲርስ በደንብ ስናጥበው ቆሻሻው ይለቃል እና መታጠብ አለበት። ለማጠብ እንዲመች መንቀሳፋ ማለቃ እና ጥብ እናድርገዋለን፣ አይደለ? ቡና እንደሚታጠብ ማለት ነው። ጥርጥር እናድርጋል። ለስድስት ሰዓት ያህል የዘፈዘፍኩት ያው ቆንጆ ሴት ስናጥበው ይሆናል እንደዚህ። አሁን አጠለውና እንደገና ደግሞ በሌላ ውሃ አቀለቅለዋለሁኝ አሁን እየቀየርኩኝ ደጋግሜ ነው ያጠብኩት። ትንሽ ራስ አድርገን ስናጥበው ቆንጆ ይሆናል፣ ንጹሕ ነው የሚሆነውና እዚህ ያጠለውና እንደዚህ ንጹሕ ውስጥ ከሚሆን ድረስ ነው የምናጥበው። አሁንም ደግመዋለሁ። ሽት ጎና እንደምናጥነው ነው። እንደዚህ ሽት እያደረግን የምናጥነው። ነጭ ይሆናል። ውሃውም ነጭ ነው የሚሆነው። ሲታጠብ ይሄን ይመስላል። ቆንጆ ንጹህ ነው የሚሆነው። ውሃው ራሱ እየመጣ ነው የሚመጣ። ፍራንሹም ቆንጆ እየሆነ ነው የሚመጣ። እዚህ ላይ ውሃ ፈስበታለሁኝ። እንደገና በደንብ አለቀልቀዋለሁኝ። በደንብ ይታጠባል። እንደዚህ ማለት ነው። ትልቁ ስራ ይሄ ነው፣ በደንብ ማጽዳት አለብን። ወጡ እንዳያበላሽብን ማለት ነው ስናቆላላ፣ ማቆላላ ይሆን ከዛ በእንደዚህ አይነት ትሪ ላይ እዘረረዋለሁኝ የታጠበውን አብሽ ዘረረዋለሁኝ ትንሽ መጠጥ እንዲል መጠጥ ካለ በኋላ አመሰዋለሁኝ። በምጣድ ማመስ ይቻላል። በመጥበሻ መቁላት ይቻላል። ወፍራም መጥበሻ ካለ መቁላት ይቻላል። አየር እንዲያገኘ ነው የምንዘረረው። አሁን መጠጥ ካለ ከአንድ ከግማሽ ወይም ከአንድ ሰዓት በኋላ ደግሞ በመጥበሻ ቆለዋለሁኝ ማለት ነው። አሁን እንደምታዩት አብሽው ጥሩ ሆኖ መጠጥ ብሎ ደርቋል። ንጹህ ሆኗል። አሁን አመሳ መሳ አደርገዋለሁኝ በቀዩ ነው የማመሳው። ማረር የለበትም፣ ጥሬ መሆን የለበትም። ቀይ እስከሚሆን ድረስ አረስለዋለሁ። ወፍራም መጥበሻ ወፍራም ስለሆነ ነው። በምጣድ ነው መታመስ ያለበት ወይም በኦቨን በዝቅተኛ ዲግሪ ነው መታመስ ያለበት። እኔ መጥበሻው ወፍራም ስለሆነ አብሹ ጠላ ብሏል። ይበቃዋል፣ አወጣዋለሁ ማለት ነው። ይበቃዋል፣ በጣም ማረር የለበትም። አሁን ሁሉም ነገር ተዘጋጅቷል። አብሹ ያው ደርቆ ታጥቦ ደርቆ ተቆርቶ እንደዚህ ቆንጅ እያብሽ ሆኗል። እንደዚህ በቀዩ ተቆርቶ ማለት ነው። እንትናችንም ሽንኩርታችንም ያው ታምሶ፣ እኔ በኦቨር ነው ያመስኩት። በምጣድ ለሚታም በምጣድም ማመስ ይቻላል። እንደዚህ ታምሶ ደርቋል። ይሄንን አንድ ላይ ፈጭተን ለወጥ ማቁላያ እናዘጋጃለን ማለት ነው። በመጀመሪያ አብሾን ፈጫለሁኝ። ንፌቱ ለቅቤ ማንጠሪያ ይሆናል። ይሄ ለቅቤ ማንጠሪያ ይሆናል፣ አይደፋም። ለቅቤ ማንጠሪያ ይሆነናል፣ ለሌላም ነገር ይሆናል። ይሁን እንደምታዩት አብሹ ቆንጆ ነው። እንዲህ ለመቆላት መቆላት ያለበት መጥቆርና ማረር የለበትም። ቢጫም ደግሞ መሆን ጥሬም መሆን የለበትም። እንደዚህ በቃ ቆንጆ ቀይ ሲሆን ልክ እንደ ሽንኩርቱ ከለር ማለት ነው። አሁን ደግሞ ሽንኩርቱን እፈጫለሁ ይበቃዋል ሽንኩርቱ። አይ ባይነፋም ምንም ችግር የለው ዝም ብለን መቀላቀል እንችላለን። ሽርክት ነው እንደውም። ሽንኩርቱ ቆንጆ የሚሆነው ሲቆላላ፣ አቤት ሽታው ልነግራችሁ አልችልም። የሽንኩርቱ ሽታ ያብሹ ሽታ አንድ ላይ ሆኖ በጣም ቆንጆ ነው። እንደዚህ እየፈጨበኝ ነው የምጨምረው። ያው የሽንኩርቱ ከለር ይሄን ይመስላል። ሁሉንም ሽንኩርት ነው እንደዚህ በጫጨይ የምጨምረው ሽንኩርቱ አይነፋም ባይነፋም ምንም ችግር የለውም። እኔ በቡና መፍጫ ነው የፈጨሁት። በትልቁ መፍጫ መፍጠት ይቻላል። በአንድ ጊዜ እንደዚህ አድርገን እየፈጨ እንቀላቀለዋለን እንደዚህ አድርገን አብሾንና ሽንኩርቱን በቃ እንደዚህ አይነት ማቁላያ እናቶቻችን ሽንኩርት ልጣጩን የሽንኩርቱ ቂጥ ቁራጩን እንደገና ደግሞ ሽንኩርቱን ከትፈው አድርቀው እንደዚህ አዘጋጅተው ይቁላላል። ይሄ ማቁላያ ከናት አይገባም። ይሄ ከሽንኩርትና ካብሽ ያዘጋጀሁት ማቁላያ የሚገባው ሽንኩርቱ ውሃውን መጠጥ ካደረገ በኋላ ደረቁ ብረት ድስት ላይ ተደርጎ አብሮ ይታሻል፣ ቀይ እስከሚሆን ድረስ ይታሻል። ወጡ ለቀይ ወጥ ነው የሚሆነው። ብዙ ጊዜ ላልጫ ወጣ እንጠቀምበትም፣ ግን ካቁላላ ነው ለማንኛውም ምግብ መሆን ይችላል። ለቀይ ወጥ፣ ለሽሮ፣ ለምስር ወጥ በጣም ነው የሚጣፍጠው። እኔ ሰርቼ አይቼዋለሁኝ። እና የወጥ ማቁላያ ማለት ከአብሽ እና ከቀይ ሽንኩርት እንደዚህ ተደርጎ የሚዘጋጅ ነው። ይህንን አዘጋጅተን እንደዚህ አስቀምጠን በማንኪያ እንደዚህ እየለካን እያወጣን ለአንድ ድስት አንድ ሾርባ ማንኪያ በቂ ነው። እንደዚህ እያወጣን እየጨለፍን መጠቀም እንችላለን። በጣም ነው የሚጣፍጠው ምግቡ ማለት ነው። በጣም ለስላሳ የሆነ ወጥ ነው የሚሆነው፣ አብሹና ሽንኩርቱ አብሮ ሲታሽ ማለት ነው። እንደዚህ አድርገን መጠቀም እንችላለን። ስለተከታተላችሁኝ በጣም አመሰግናለሁኝ። ደህና ዋሉ።